በቀይ ባህር ጉዳይ ከአስመራ ለ4 ኪሎ ሌላ ከባድ ማስጠንቀቂያ ተሰጥቷል። በቀይ ባህር ጉዳይ ለቀናት በዝግ የመከሩት የኤርትራ ምሁራን ወደ 4 ኪሎ ፈንጅ ወርውረዋል። አዳሎና አራት ኪሎ የጦርነት አፋፍ ላይ በሚገኙበት በዚህ ወቅት የሻዕቢያ ምሁራን የኢትዮጵያን ቀይ ባህር ጥያቄ ሲያጣጥሉና ለማስፈራራትም መከጀላቸው አጃይ ብያስ ባለ ነው። የቀይ ባህር ግብረ ኃይል የተሰኘው የኤርትራ ምሁራን ቡድን ኢትዮጵያ ላነሳችው የባህር በር ጥያቄ ምላሽ መስጠታቸውን ቢቢሲ ትግረኛ በሰፊ ገጹ ይዞ ወጥቷል። እናስቃኛቸዋለን። የአማራ ታጣቂዎች በኦሮሚያ ክልል ወለጋ አሁንም ከመንግስት ኃይሎች ጋር እንደሚዋጉ ሲሰማ ከሰሞኑ ለሀገራዊ ተልኮ በሚመጥን መልኩ ሰልጥኗል የተባለው የአማራ ክልል አድማ ብተና ደግሞ ወደ ተለያዩ የክልሉ ከተሞች ለስምሪት መበተኑ ተዘግቧል። የጀርመን ድምፅ ዶቸቨሌ አማራ ታጣቂዎች አሁንም በወለጋ አካባቢ ከመንግስት ኃይሎች ጋር እንደሚታኮሱ ነዋሪዎችን ጠቅሶ ዘግቧል። ወዲህ ደግሞ ከፋኖ ጋር ለሚደረገው ውጊያ ለመንግስት ኃይሎች ተጨማሪ አቅም ይሆናል ተብሎ አዲሱ አድማ ብተና ወደ ግንባር ሲላክ፣ መከላከያ አዲስ ሰልጣኝ አስመርቋል። ዝርዝሩን አዘጋጅተናል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ሰባት ዓመታቸውን ሊደፍኑ ቀናት ጠርቷቸዋል የጠቅላዩን ባለ ሲመት ለማክበር ሽር ጉዱ ደርቷል አብይ በኢህአዴግ ግንባሮች መሀል በተፈጠረው መከፋፈል ወደ ስልጣን ከመጡ መጋቢት 24 ሰባተኛ ዓመታቸውን ያስቆጥራሉ ጉዳዩን የተመለከተ ምጥ እንዳሰሳ አዘጋጅተናል ጤና ይስጥልን ውድ የአንዳፍታ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ ይደረሳችሁ ከአንዳፍታ ላሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል አብራችሁን ትቆዩ ዘንድ ግብዣችን ነው በቀይ ባህር ጉዳይ ከአስመራ ለ4 ኪሎ ሌላ ከባድ ማስጠንቀቂያ ተሰጥቷል። በቀይ ባህር ጉዳይ ለቀናት በዚግ የመከሩት የኤርትራ ምሁራን ወደ 4 ኪሎ ፈንጅ ወርውረዋል። አዳሎና 4 ኪሎ የጦርነት አፋፍ ላይ በሚገኙበት በዚህ ወቅት የሻቢያ ምሁራን የኢትዮጵያን የቀይ ባህር ጥያቄ ሲያጣጥሉና ለማስፈራራትን መከጀላቸው አጃይብ እያስባለ ነው። የቀይ ባህር ግብረ ኃይል የተሰኘው የኤርትራ ምሁራን ቡድን ኢትዮጵያ ላነሳቸው የባህር በር ጥያቄ ምላሽ መስጠታቸውን ቢቢሲ ትግረኛ በሰፊ ገጹ ይዞት ወጥቷል። በኢትዮጵያ የተማሩ አንጋፋ የኤርትራ ምሁራን ጭምር የተካተቱበት የቀይ ባህር ግብረ ኃይል በሰሞነኛው የአዲስ አበባና አስመራ ውጥረት ላይ መክረው ኢትዮጵያ ላይ ዝተዋል። የኤርትራ ምሁራን ቡድን በቀይ ባህር ላይ ከኢትዮጵያ ለተነሳው ጥያቄ ምላሽ ያለውን በምክክሩ አስቀምጧል። የቀይ ባህር ግብረ ኃይል የተሰኘው የኤርትራ ምሁራን ቡድን ኢትዮጵያ ያነሳችውን የቀይ ባህርን ወደብ የማግኘት ጥያቄ ውድቅ አድርጎታል። ቡድኑ የኢትዮጵያን ጥያቄውን ውድቅ ያደረገው ከታሪክ አንጻር ትክክል ያልሆነና ከሕግ አንጻር ትክክል አይደለም በሚል መሆኑን የቢቢሲ ትግረኛ ዘገባ ያመላክታል። ግብረ ኃይሉ በምን ስልጣኑ የኢትዮጵያን ፍትሃዊ ጥያቄ ውድቅ እንዳደረገው ባይታወቅም ጥቅም የሻቢ ዓላማ ተሸካሚ እንደሆነ ግን ሪፖርቶች ያመላክታሉ። በምክክሩ ያንጸባረቀውም ይህንኑ የሻቢ ዓላማ ነው። አብይ አደባባይ አጀንዳ ያደረጉት የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ መሆኑን መናገራቸውን ተከትሎ በኤርትራ በኩል ፍራትም ስጋትም ፈጥሯል። ይህ ስጋት ኢትዮጵያ አስተማራቻቸው የኤርትራ ምሁራንና ባለሥልጣናት በኩል እየተስተጋባ ነው። ከቀይ ባህር ጉዞ የሚያስቆመኝ የለም ወይ ፍንክቻለችው ኢትዮጵያ ጥያቄው አስመራ አሸብሯል። የኤርትራ ምሁራን የቀይ ባህር ግብረ ኃይልም ይህንኑ ፍራቱን በመግለጫው አስተጋብተዋል። ቡድኑ የኢትዮጵያን መከራከሪያዎች ከታሪካዊ ጂኦግራፊያዊ፣ የህግና ኢኮኖሚያዊ እይታዎች አንጻር ተንትኛለሁ ያለ ሲሆን የኢትዮጵያ ጠቅላይ ሚኒስትርና ሌሎች የኢትዮጵያ ምሁራን የቀይ ባህር ባለቤት ነን የሚለውን አባባል ትክክል እንዳልሆነና በማስረጃ ያልተደገፈ መሆኑን ያደረግነው ዝርዝር ትንታኔ አረጋግጧል ሲል የጉዳ ሀገር ያስባለ መረጃን አጋርቷል። ግብረ ኃይሉ ማንኛውም በኤርትራ የባህር ጠረፍ ባለቤትነት ላይ የሚነሳ ጥያቄ ለኤርትራ ሉአላዊነትና ግዛታዊ አንድነት ፍጹም ንቀት ነው ብሏል። ዓለም አቀፍ ህግ የባህር በር የሌላ ያላቸው አገራት በሌሎች የባህር ላይ የመጠቀም መብት እንዳላቸው ዋስትና ቢሰጥም በባህር ጠረፍ ላይ የባለቤትነት መብት አይሰጥም ሲልም ቡድኑ መከራከሪያ አቅርቧል። ኢትዮጵያ በኤርትራ የባህር የመጠቀም መብት አላት፣ ነገር ግን በየትኛውም የኤርትራ ግዛት ባለቤትነት የላትም ያለው ቡድኑ፣ የቡድኑ ግምገማ ለጉዳዩ መፍትሄ ያለውን ሀሳብ አቅርቧል። ኢትዮጵያ በጎረቤት ሀገራት የባህር በር ተጠቃሚነቷን ለማረጋገጥ በዓለም አቀፍ ህግ አግባብ እንደ ኤርትራ ካሉ ሀገራት ጋር መደራደር እንዳለባት ምሁራኑ ጠቁመዋል። ግብረ ኃይሉ የተባበሩት መንግስታት ድርጅት ቻርተር ጠቅሶ ኢትዮጵያ ከኤርትራ ጋር በምታደርገው ስምምነቶች የቀይ ባህር ወደብ ተጠቃሚ መሆን ትችላለች ብሏል። የቀይ ባህር ግብረ ኃይሉ በሁለቱ ሀገራት መካከል ወደ ግጭት ከመግባት ይልቅ ዲፕሎማሲያዊ ውይይቶች እንዲደረጉም ጠይቋል። ንግግር ለማድረግ ኢትዮጵያ ኤርትራን ሉዓላዊነት በይፋ ተቀብላ በኤርትራ የግዛት አንድነት ላይ ጥያቄ ከማቅረብ መቆጠብ አለባትም ብሏል። ግብረ ኃይሉ ኤርትራና ኢትዮጵያ በባህር በር አጠቃቀምና ንግድ መስመሮች ላይ በመተማመን ላይ የተመሰረተ ውይይት ሊደረግ ይገባል ብሏል። ለዚህም ኢትዮጵያ ከኤርትራ በኩል ያላትን የግዛት ይገባኛል ጥያቄ ለማስረዳት የአፋርን ብሔረሰብ እንደ መጫወቻ ካርድ ከመምዘዝ ትታቀብ የሚል ምክር ሀሳብ አቅርቧል። እንዲሁም በአፍሪካ ቀንድ የኢኮኖሚ ትብብርና መረጋጋትን ለማስፈን የቀጠናው ሀገራት የጋራ ስምምነቶችን እንዲያደርጉ የኤርትራ ምሁራን አሳስቧል። የአማራ ታጣቂዎች በኦሮሚያ ክልል ወለጋ አሁንም ከመንግስት ኃይሎች ጋር እንደሚዋጉ ሲሰማ ከሰሞኑ ለሀገራዊ ተልዕኮ በሚመጥን መልኩ ሰልጥነዋል የተባለው የአማራ ክልል አድማ ብተና ደግሞ ወደ ተለያዩ የክልሉ ከተሞች ለስምሪት መበተኑ ተዘግቧል። የጀርመን ድምፅ ዶቸበሌ የአማራ ታጣቂዎች አሁንም በወለጋ አካባቢ ከመንግስት ኃይሎች ጋር እንደሚታኮሱ ነዋሪዎችን ጠቅሶ ዘግቧል። ወዲህ ደግሞ ከፋኖ ጋር ለሚደረገው ውጊያም ለመንግስት ኃይሎች ተጨማሪ አቅም ይሆናል ተብሎ አዲሱ አድማ ብተና ወደ ግንባር ሲላክ መከላከያ አዲስ ሰልጣኝ አስመርቋል በዛሬ ዕለት ተንጀት ወታደራዊ ማሰልጠኛ ማዕከል አዲስ ምልምል ወታደሮች ተመርቀዋል። በአማራና ኦሮሚያ ክልሎች ተኩስ ልውውጦች ቀጥለዋል። በአማራ ክልል ከመንግስት ጋር የሚዋጉ የፋኖ ታጣቂዎች በወለጋ እዝ መስርተናል ካሉ ወራት ተቆጥሯል። የፋኖ ታጣቂዎች በወለጋ እዝ መመስረታቸው እውነት ይሁን ሐሰት ባይታወቅም በኦሮሚያ ክልል የሚንቀሳቀሱ የአማራ ታጣቂዎች እንዳሉ ግን መረጃዎች ይጠቁማሉ። የጀርመን ድምፅ የአማርኛው ክፍል በትናንትና ዕለት ባወጣው ዘገባ አሁንም የአማራ ታጣቂዎች በወለጋ ከመንግስት ኃይሎች ጋር እንደሚታኮሱ ነዋሪዎችን ዋቢ አድርጎ ዘገባ አውጥቷል። በምዕራብ ኦሮሚያ የምስራቅ ወለጋ ዞን ኪረሙ ወረዳ ነዋሪ ስለ አካባቢው የጸጥታ ሁኔታ ያላቸው አስተያየትና ስሜት እየተደበላለቀ ነው። ወትሮውንም ላለፉት ጥቂት ዓመታት ሲያስጨንቃቸው ከከረመው የጸጥታ መደፍረስ መጠነኛ አፍታ መገኘቱን ያልሸሸጉት ነዋሪ አሁንም ድረስ ግን ለዓመታት ሰላማዊውን የአካባቢው ሕዝብ ያሰለቸው ግጭት አሁንም እስከ ወዲያኛው ተወግዷል የሚያስብል ደረጃ ላይ ያለ መድረስ አስረድተዋል። እንቅስቃሴው አሁን ጥሩ ነው፣ ነገር ግን ፍራቻ አለ። ታጣቂዎች ይንቀሳቀሳሉ። በኦሮሚያ በኩል ያሉ ታጣቂዎች አልፎ አልፎ ለዘርፊያ ከሚንቀሳቀሱ ውጭ ብዙም አይስተዋልም። ለመንግስትም ስጋት በሚሆኑበት ደረጃ አይመስልም ብለዋል። በአማራ ስም ታጥቀው የሚንቀሳቀሱ ታጣቂዎች ግን አሁንም ድረስ አልፎ አልፎ ከሀገር መከላከያ ሰራዊት ጋር የሚታኮሱበት በተለይም ከጊዳ አያና ወደ ጉኪን ነቀምቲ በሚወስደው መንገድ ዲቾ በሚባል ተራራማ ስፍራ አካባቢ የመንገደኞች ተሽከርካሪ ላይ ጥቃት በመፈጸም አልፎ አልፎ ጉዳትም ስለሚያደርሱ አካባቢው ከስጋት የጸዳ ነው ለማለት ያስቸግራል ሲሉ አሁናዊ ስለሆነው ስለ አካባቢው የጸጥታ ሁኔታ አስተያየታቸውን ሰጥተዋል። አሁን ላይ በተሻሻለው የጸጥታ ይዞታ በደጋማ የወረዳው አካባቢዎች አርሶ አደሩ በበርካታ ቦታዎች ወደ መደበኛ የእርሻ ሕይወታቸው መመለሳቸውንም የገለጹት ነዋሪው፣ በወረዳው ቆላማ አካባቢዎች ላይ ግን ታጣቂዎች በስፋት ስለሚንቀሳቀሱ በርካታ አርሶ አደሮች ከቤት ንብረታቸው መፈናቀላቸው ለመከራ ሕይወት መጋፈጣቸውን ቀጥለዋል ብለዋል። ወዲህ ደግሞ ከፋ ጋር ለሚደረገው ውያ ለመንግስት ኃይሎች ተጨማሪ አቅም ይሆናል ተብሎ አዲሱ አድማ ብተና ወደ ግንባር ሲላክ መከላከያ አዲስ ሰልጣኝ ያስመርቋል። በዛሬ ዕለት ከሁርሶ ወታደራዊ ማሰልጠኛ ማዕከል አዲስ ምልምል ወታደሮች ተመርቀዋል። ከሰሞኑ ከብር ሸለቆ የተመረቀው አዲሱ ሰልጣኝ አድማ ብተና ኃይል ውሎ ሳያደር በፍጥነት በተለያዩ አካባቢዎች ስምሪት ተሰጥቶታል። አድማ ብተና ኃይሉ በብዛት የተበተነው ወደ ጎጃምና ጎንደር ቀጠናዎች መሆኑ የክልሉ መንግስታዊ የመረጃ ምንጮች ያሰራጩት መረጃ ያመላክታል። ወደ ተለያዩ አካባቢዎች የተበተነው አድማ ብተና በየደረሰበት አካባቢ ባለስልጣናት ስለ ቀጣይ ግዳጅ አቅጣጫ ስምሪት ተሰጥቶታል። በትናንትናው ዕለት ባህር ዳር ከተማ የገባው አድማ ብተና ኃይል በከተማዋ ከንቲባ እና በጸጥታ ኃይሎች ስምሪት ተሰጥቶታል። ባህር ዳር ዙሪያዋን ካንዣበበው የፋኖ ጥቃት ይጠብቃል የተባለው በከተማዋ የተሰማራው አድማ ብተና ኃይል ብዛት በመቶዎች የሚገመት ነው። አዲሱ አድማ ብተና ኃይል ከፋኖ ኃይል ጋር እንዲዋጋ ስምሪት ተሰጥቶት ወደ ተለያዩ አካባቢዎች የተሰጠው የክልሉ ጸጥታ ዘርፍ አመራሮች በአዲስ በተተኩበት አጋጣሚ ነው። በሌላ በኩል የሆርሶ ማሰልጠኛ ትምህርት ቤት አዲስ ምልምል መሰረታዊ ወታደሮችን በዛሬው ዕለት አስመርቋል። አዲሱ ተመራቂ ኃይል ስለቀጣይ ስምሪቱ በመከላከያ ዘመቻ ዋና መምሪያ ኃላፊ ሌትናል ጀነራል በላይ ስዩም አቅጣጫ የተሰጠው ሲሆን በሚመደብበት የውጊያ ግንባር የመንግስትና ህዝብን ተልዕኮ ማስከበር እንዳለበት ተነግሮታል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ሰባት ዓመታቸውን ሊደፍኑ ቀናት ቀርቷቸዋል። የጠቅላዩን ባለ ሲመት ለማክበርም ሽር ጉዱ ደርቷል። አብይ በኢህአዲግ ግንባሮች መሃል በተፈጠረው መከፋፈል ወደ ስልጣን ከመጡ መጋቢት 24 ሰባተኛ ዓመታቸውን ያስቆጥራሉ። የጠቅላይ ሚኒስትሩን ሰባተኛ የስልጣን ዓመት ለማክበር ከአዲስ አበባ እስከ ክልል ዝግጅት እየተደረገ መሆኑን የሚያመላክቱ መረጃዎች እየወጡ ነው። የጠቅላይ ሚኒስትር ጽህፈት ቤት የአንደኛ ዓመት፣ ሁለተኛ ዓመት አይረሴ ንግግሮች በሚል የተዘጋጁ አጫጭር ንግግሮችን በማህበራዊ ሚዲያዎች በስፋት እየተሰራጩ ነው እነዚህን መልእክቶች የመንግስት ሚዲያዎች በስፋት እያሰራጯቸው ነው። አብይ ወደ ስልጣን የመጡበት ሰባተኛ ዓመት መጋቢት 24 ለኢትዮጵያውያን ወደ አዲስ ምዕራፍ ያሻገረ የድል ቀን ነው። መጋቢት 24 የኢትዮጵያውያን የድል ምዕራፍ ነው። መጋቢት 24 የቀጣዩ አርበኝነት ጅማሮ ማብሰሪያ ነው፣ በሚሉ መፈክሮች ታጅቦ በተለያዩ በአማራ በኦሮሚያ አዲስ አበባ እና ደቡብ ኢትዮጵያ በመንግስታዊ ተቋማት ከወዲሁ መከበር ጀምረዋል። በዛሬው ዕለት በተለያዩ የኦሮሚያ ከተሞች የጠቅላይ ሚኒስትሩ ወደ ስልጣን የመጡበት መጋቢት 24 በተለያዩ ዝግጅቶች ከወዲሁ መከበር ጀምረዋል። በአዳማ ከተማ የመጋቢት 24 መታሰቢያ በሚል የአምስት ኪሎ ሜትር የታላቁ ሩጫ ውድድር የጠቅላይ ሚኒስትሩ ሰባተኛ የስልጣን አመት ተከብረዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትን አጋጣሚ እንደ ትልቅ አገራዊ ድል አድርገው የሚወስዱ እንዳሉ ሁሉ መጋቢት ሃያ አራት ወደ ድል አላሻገረንም የሚሉ ወገኖች ድምጽም ጥቂት አይደለም። ኢትዮጵያ ሕዝቦች በከፍተኛ በለውጥ መሻት ውስጥ በገቡበት አጋጣሚ ስልጣን የተቆናጠጡት አብይ እኔ ያሻግራችኋለሁ ቢሉም ነገሩ ግን በተቃራኒ መሆኑ ብዙዎች አነሳሉ። አሁን ላይ ኢትዮጵያ ያለችበት ሁኔታ በገዢው ብልጽግና ፓርቲና በከርሱ በተቃራኒ በቆሙ ይሁን በነጻ ምሁራን የተራራ ቀይታ ይንጸባረቃል በብልጽግና ጎራ በኩል ኢትዮጵያ ከምንጊዜውም በላይ በስኬት ታጅቦ ወደ ብልጽግና ማማ እየነጎደች ነው የሚል ሲሆን በሌላ በኩል ከድጡ ወደ ማጡ የሆነበት ጊዜ ነው የሚሉ አሉ በዚህ የኢትዮጵያ ነባራዊ ሁኔታ አረዳድ ልዩነት ውስጥ አሁንም ካለው ምስቅልቅል ውጭ መፍትሄ ለመፈለግ አዳጋች ነገር ሆኗል የሚሉ ወገኖች አሉ ዩክሬን በጊዜያዊነት በተባበሩት መንግስታት ስር እንድትሆን ፑቲን ሀሳብ አቀረቡ። ዩክሬን ብቁ የሆነ መንግስት እስኪመረጥ ድረስ በጊዜያዊነት በተባበሩት መንግስታት አመራር ስር እንድትሆን የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሀሳብ አቀረቡ። በኪየቭ ተቀማጭ ያደረገውን የዩክሬንን አስተዳደር በህገ ወጥነት የሚፈርጁት የሩሲያው ፕሬዚዳንት አመራሩ እንዲቀየር በተደጋጋሚ ሲናገሩ ይደመጣሉ። ዩክሬን የፑቲንን ሀሳብ እብደት ስትል የተቃወመች ሲሆን በአሜሪካው ፕሬዚዳንት ዶናልድ ትራምፕ መሪነት የሚደገፈውን የሰላም ስምምነት ለማዘግየት የሚደረግ ስትራቴጂ ተገጀ ነው ብላለች። ዋይት ሃውስ በበኩሉ የዩክሬን አስተዳደር በህገ መንግስቱና በህዝቡ እንደሚወሰን አጽንኦት ሰጡታል። ፑቲን ያቀረቡት ያልተጠበቀ ሀሳብ ላይ በዩክሬን እጣፈንታ ፈንታ ላይ በተናጠል ውሳኔ እያሳለፉ የሚገኙት የትራምፕ ምላሽ እየተጠበቀ ነው። የፑቲን አስተያየት የተሰማው አራተኛ ዓመት ያስቆጠረውን የዩክሬን ጦርነት ሰላማዊ እልባት እንዲያገኝ አሜሪካ የተኩስ አቁም ስምምነት እስኪደረስ ድረስ እያሸማገለች ባለበት ወቅት ነው። ሩሲያና ና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት መፈራረማቸውን ዋይት ሃውስ አረጋግጧል። ፑቲን በሰሜን ሩሲያ በምትገኝ ሙርማንስ ከተማ የባህር ሰርጓጅ መርከብ ሰራተኞችን ባነጋገሩበት ወቅት በተባበሩት መንግስታት ጥላ ስር የሚመራ ጊዜያዊ አስተዳደርን ከአሜሪካ ከአውሮፓ ሀገራትና ከአጋሮቻቸው እንዲሁም ከጓደኞቻቸው ጋር የምንወያይበት ነው ብለዋል። ሀገራቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት ነው የተኩስ አቁም ለማድረግ የወሰኑት። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው ምዕራባውያን የጣሉትን ማዕቀብ ሲነሳ መሆኑን አጽንኦት በመስጠት ቅድመ ሁኔታዎችን አስቀ ቀምጣለች። የፑቲን ያልተጠበቀ ሀሳብ ሩሲያ የተኩስ አቁሙን ለማደናቀፍ እየሞከረች ነው የሚል ስጋትም አጭሯል። ሩሲያ የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ የስልጣን ዘመኑን ስለጨረሰ ህገወጥ መንግስት ነው በማለት የፈረጀችው ሲሆን በዚህም የሰላም ድርድር ለመሳተፍ ህጋዊ መሰረት የለውም ትላለች።